ሰላምና ጤና ፍቅር ባላችሁበት ቦታ የደረሳችሁ፣ ጸጋዬ አሰፋ ነኝ ከመልእክ የትዳር ማማከርና ማሰልጠኛ ማዕከል። ዛሬ አንድ አዲስ ሀሳብ ይዤ እላችሁ መጥቻለሁ። እሱም ለባልና ሚስቶች በተለይ ከሆናችሁ ወይ ደግሞ ፍቅረኛ ከሆናችሁ ሁለታችሁ መካከል ፍቅራችሁን የሚያሳድግ ጥሩ የፍቅር ህይወት ጥሩ የትዳር ህይወት እንዲኖራችሁ ጥሩ መተሳሰብ፣ ጥሩ መከባበር፣ ጥሩ መደማመጥ እንዲኖራችሁ የሚያደርጋችሁ መሰረታዊ የሚባሉ አራት በተለይ ብታደርጓቸው ፍቅራችሁን የሚያሳድጉ ነገሮች ይዤ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ከሰኔ አንድ እስከ ሰኔ 30 እንዳያመልጣችሁ። ስለፍቅር ስለ ፍቅር ህይወታችሁ ስለ ትዳር ህይወታችሁ በቂ ስልጠና ማግኘትና ራሳችሁ ላይ መስራት የምትፈልጉ ከሆነ ይሄ ስልጠና ለእናንተ፣ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ባላችሁበት ቦታ ኤርፎን ሰክታችሁ እያዳምጣችሁ ቤታችሁን ሰላም ትዳራችሁን ሰላም የምታደርጉበት ስልጠና ነው። እንዳያመልጣችሁ። ለበለጠ መረጃ 97745 ሳ ላይ ደውሉ። እንግዲህ ለዚህ ዩቲብ ቻናል አዲስ የሆናቸው ይህን ዩቲብ ቻናል ሰብስክራይብ አድርጉ። በጣም ኢትዮጵያ ውስጥ በሚሊዮን የሚቆጠሩ ሰዎች በትዳራቸው ደስተኛ አይደለም። ያም ደግሞ ስለ ፍቅር ህይወትና ስለ ትዳር ህይወት በቂ እውቀት ካለማጣት፣ ችግሮች አፈታት ዘዴ ፕሮብሌም ሶልቪንግ ስኪል የሚባለውን እሱን በማጣት ነው። በትንሽ ነገር እጦት ሰበብ በጣም ብዙ ቤተሰብ ተበትኖ ያውቃልና በጣም ብዙ ሚሊዮን ሰዎች ሀገር ውስጥም ሀገር ውጭም ያሉት ጋር እንድንደርስ፣ ለዚህ ዩቲብ ቻናል አዲስ የሆናችሁ በጣም ብዙ ሺ ሰው ነው የሚከታተለው ነገር ግን ሰባ ፐርሰንት እና 8 ፐርሰንት ነው ሰብስክራይብ ያላደረገው ሰው ቁጥሩ እና ሰብስክራይብ አድርጉ። እንግዲህ ባል ከሆንክ ይሄን ስማ፣ ሚስት ከሆንሽ ይሄን ስሚ፣ ፍቅረኛም ካለህ ይሄን ስማ፣ ፍቅረኛም ካለሽ ይሄን ስሚ፣ ከሌለህም ለወደፊት ስለሚጠቅም ይሄን ስማ። አንተና ሚስት መካከል ፍቅር የሚያሳድጉ ቃላቶች አሉ። አራት የሆኑ ነጥቦች አሉ። አንዳንዱ ቃላት ነው አንተና ባለቤትህ መካከል ፍቅራችሁ በጣም እንዲያደግ የሚያደርገው አንተና ባለቤት መካከል ፍቅሩ እንዲያደግ የሚያደርገው እኔ በትንሹ አራት የምጠቅሰው አንተ ሚስት ለነፍስ እንድትወድ የምትፈልግ ከሆነ ባለቤትሽ ለነፍስ እንዲወድሽ የሚፈልግ ከሆነ ከፊትሽ ላይ አይኑን አንስተው ነፍስሽ ላይ ከንብረት ከአንተ ላይ አንስታ ነፍስ ላይ ውስጣዊ ውበት ላይ እንድታደርግ የምትፈልግ ከሆነ እነዚህ መሰረታዊ ነገሮች ነው። እሱ ምንድነው? እሱ መጀመሪያ አንተና ባለቤት መካከል ያለ የፍቅር ህይወት በጣም እንዲያደግ የምትፈልግ ከሆነ አንችና ባልሽ መካከል ያለ ነገር እንዲያደግ የምትፈልጊ ከሆነ በተቻለ በተቻለ መጠን የመነጋገር ባህል ይኖራል። በጣም በህይወቴ ሳማክረው ራሱ ደስ የሚለኝ በቃ ደረቴ መንገድ ላይ ሁሉ ለሰው ሳገኝ በቃ ፕሊስ ወደፊት ካገባ በንግግር የምታምን ሰው እላለሁ። ነው የመጀመሪያ ዓለም ጦርነት በጣም ብዙ ሚሊዮን ህዝብ ነው ያለቀ፣ መጨረሻ ላይ የተፈታው በንግግር። ሁለተኛ ዓለም ጦርነት በጣም ብዙ ሚሊዮን ህዝብ ነው ያለቀ፣ መጨረሻ ላይ የተፈታው በንግግር። ሀገራችን ውስጥ ራሱ ብዙ ጦርነቶች ተከስተ፣ መጨረሻ ላይ ግን በንግግር የተኩስ አቁም ስምምነት አድርጉና ባልና ሚስቶች በቃ ለጊዜ እሷም ቃላቷን ታቁም፣ አንተም ቃልህን አቁም። የተኩስ አቁም ስምምነት ተፈራረሙና መጀመሪያ አንተና እሷ ቁጭ ብላችሁ። አዎ የማያወሩ ባልና ሚስቶች እመኑኝ እመኖኝ አልኳቸው እናቶቻችን አባቶቻችን። እኔ በእውነት ምናልባት እናቶቻችን በበፊት ዘመን አልቅሰውብን አልመሰለኝ። እኔ ስንት ጉድኮ ችላ እንደኖረች የበፊት እናቷ ስንት ጉድኮ እኔ የነዛ እንባም ይመስለኛል የዛሬዎቹ የወለዳቸው ዛሬም ሁሉንም ማለት በጣም ጨዋ ጨዋ ሰዎች አሉ ግን ትዕግስት የሌለው ሰው የወለደው ምንድን ነው እስከምትሉት እኔ ምስጋና ይገባል ለእናቶቻችን። ምስጋና ይገባል ለአባቶቻችን። ስንት ጉድ እኮ ችለው እንደኖሩ፣ ስንት ጉድ እኮ ችለው እንደኖሩ። ይሄ በሴት ብቻ አለ፣ በወንድም በኩል ብቻ፣ በወንድም በኩል እና እናቶቻችን አባቶቻችን ስንት ጉድ እንደቻሉ እና ያን ሁሉም ነገር ደግሞ እንዳለ ሆኖ በጣም የሚገርመው እስኪላቸው ንግግር የሚነጋገሯሉ የማይነጋገሯል፣ እና ምናልባት እናንተ ቤት የታዘባችሁትን ኮመንት ላይ ልታስቀምጡ ልኝ ትችላላችሁ። ከዚህ በኋላ አንተና ፍቅረኛ ከአንተና ሚስት በሰላም መኖር ፍቅራችሁ እንዲያደግ የምትፈልግ ከሆነ እኔ አንድ ነገር ብቻ ይኖር፣ በቃ በንግግር የምታምን ሰሆን፣ ንግግር እንደ ጦር አትፍራ። በቃ የተኩሱ አቁም ስምምነት ተፈራረሙና፣ በቃ ቃላቱን ታቁም፣ አንተም ቃላቱን አቁምና ቁጭ ብላቸው ተነጋገሩ። ምን ችግር አለ? ስለ ሴክስ ይሁን ስለ ገንዘብ ይሁን ስለ ሃይማኖት ይሁን ስለ ጤና ይሁን ስለ እውቀት ይሁን ስለ ምግብ አሰራር ይሁን ስለ ምንም ነገር ይሁን ስለ ሴክስም ይሁን አልተጣጣም፣ ስለ ውፍረቷም ይሁን ስለ ውፍረትህም ስለ በሽታውም ስለ ልጆችም ቁጭ ብላችሁ አውሩ። ፕሊስ፣ የሚያወሩ ባልና ሚስቶች በህግ ይታሰሩ። እኔ ማን አማካሪ እነሱ ቤት ይገባል። አውርተው ሁሉም በንግግር ይፈታል ማለት ግን አይደለም። ነገር ግን ጥሩ የመነጋገር ባህል ያላቸው ባልና ሚስቶች በዚህ አጋጣሚ ካላችሁ እንኳን ደስ አላችሁ። የእውነት አንተ ትንሽ ነገር ብቻ ነው የሚያስፈልግ፣ አንቺም ትንሽ ነገር ብቻ ብዙ ፓርቱን አለ። በንግግር እመን። እኔ በነገራችን ላይ እንኳን አለ የዛሬ አስር ዓመት በነበረኝ ላይፌ ራሱ በቃ ከራሴ በጣም መወዶ ለማውራት እሞከራል ለመነጋገር። ለምን ከቻልክ ትቀጥላለህ ካልቻልክ ታቆም አለ። ለዛም ግን መነጋገር አለብን። ለመለያየትም መነጋገር እኮ አለ ለመቀጠል መነጋግራለሁ። ሁለታችሁ መካከል ፍቅራችሁ እንዲያደግ የምትፈልጉ ከሆነ የመጀመሪያም የመጨረሻም ባልና ሚስቶች ፍቅረኛ ሞችም በነገራችን ላይ ፍቅረኛም ብቻ መንግስት መስሪያ ቤት የትም ቦታ ያላችሁ ሰዎች አውሩ፣ ምን ችግር አለው? የሃይማኖት እኮ ልዩነት ያላቸው ሰዎች ራሱ ምን ችግር አለው ቁጭ ብሎ ቢያወሩ? ስራ ቦታ ላይ አሰሪና ሰራተኛ ቁጭ ብሎ ቢያወራ ምን ችግር አለ? ማውራትን የመሰለ ችግር የሚፈታ ነገር አለማውራትን የመሰለ ችግር የሚፈጥር ነገር ምናል ስለዚህ የንግግር እስኪ ላችሁ ያላገባችሁ ሰዎች ራሱ በንግግር የምታምን ሰው ከሆንክ በጣም ስልጡን ሰው ነህ አንተ። በጣም በንግግር የምታምን ሰው ከሆንክ እመነኝ፣ በጣም የሰለጠንክ በሳል ወንድነ። በንግግር የምታምኝ ሴት ከሆንሽ እመኝ፣ በጣም በሳል አስተዋይ ሴትነሽ። ቁጭ ብለሽ ስሜትሽን ወደ ጎን አድርገሽ አንቺ ከችግሩ በላይ ወ ችግሩን ከታች አድርገሽ የምታወሪ ሴት ከሆንሽ እንኳን ደሳለሽ፣ በጣም እድለኛ በጣም ጀግና ሴትነሽ። አንተ ከችግሩ በላይ ሆነ ችግሩን ታች አድርገ ማውራት ልማድ ያለክ ወንድ እንኳን ደስ አለ። በጣም ጎበዝ ወንድ ነ። በንግግር የሚያምን በጣም ስልጡን የሆነ ማህበረሰብ ነው። ስልጡን የሆነ ሰው የመጀመሪያ መነጋገር፣ ከዛ ቀጥሎ አንድ ቃል ፍቅር ያሳድጋል፣ አንድ ቃል ፍቅር ይሰባል። ባህልና ሚስቶች ይሄን ቪዲዮ አደራችሁ። ቁጭ ብለህ ጻፈው። ከሚስት ጋር እኔና አንቺ መካከል ምን ቃል እንጠቀም? ምን ቃል ደግሞ አንጠቀም? እኔና አንቺ ቤት ምን አይነት ቃላቶችን እንጠቀም? ምን አይነት ቃላቶችን ደግሞ አንጠቀም? ምን እናድርግ? ምን ደግሞ አናድርግ? እመነኝ ቤትህን ገነት ማድረግ ከፈለግ ቤትሽን ሰላም ማድረግ ከፈለች ምን አይነት ቃላት ልጠቀመኝ በተለይ ከሴት ልጅ በእግዚአብሔር ስም ሁሉም ማለት አይደለም በቃ ምላሷ ንግግሯ ንቀቷ በቃ ከሴት እኮ በጣም ከባድና እንጀራ አብሮ ማያስበላ ነገር ቢኖር ቃላቶቿ ነው አሁን በጣም የሚገርሙ ደግሞ ወንዱም እንደዛው ድሮ ሴቶች ነበሩ በቃላት ጭንቅላት የሚነቁት አሁን ወርዶ ወርዶ ወርዶ በቃ ቁጭ ብሎ ሰጣ ገባ ከሴት ውስጥ እንደ ባል አለፍ ማድረግ ሲገባው አቀፍ ማድረግ ሲገባው እና ሴት ከሆንሽ፣ አደራሽን የምልሽ ነገር እባክሽን አንደበትሽን ብቻ ጥንቅ። እኔ ብያቃ ፕሊስ፣ እኔ ክትፎ ይቅርብኝ፣ እንጀራው ይቅር፣ ፍርፍሩ ይቅር፣ ገንፎ ይቅር፣ በቃ የሚበላው ነገር ይቅር። በቃ ሰላም እባክሽን በቃ፣ ንግግሮችን ሴክሱ ይቅር፣ በቃ እንዳትነካኝ፣ እንዲ ፕሊስ ዋይ፣ በጣም ውስጥ ስሜቴ። በነገራችን ላይ አንድ ገጣሚ አንድ ፕሮግራም ላይ ጦቢያ መሰለኝና የቃሉ ነገር እኛን እንደሚወጋን የቃሉ ነገር እንዲገባቸው ምን ሚስቶቻችን ሚስት በኖራቸው የሚል አንድ ልጅ ግጥም ሲገጥም አይቻል በቃላት ባለቤቷ ላይ ቃላት እንደምትወረውረው እሷ ደግሞ የሚወረውርባት አግኝታ ቃላት ብታየው በጌታ እንዴት እንደሚያስጠላ በተለይ ከምትወዳት አቅፋት ከምተኛ ሚስት በጣም አይምሮ የሚነካ ስሜት የሚረብሽ ቃል ሴቶች በቃ ትላንትና ተወልዶ ዛሬ ተወዳ እንድትጠላ ከሚያደርጋት ነገር አንድ ምላሷ ነው። አንደ በት እሳት ነው ይላል መጽሐፍ ቅዱስ። እሳት ነው። የእውነት የእውነት በጣም መጥፎ ነው። በጣም የምትናገሩ ወንዶች ካላቸው ፕሊዝ፣ አለመናገር በስንትድል በቃ መጥፎ ቃል በታሪክ እንዳትና አለመናገር ይሻላል። አንደበት እሳት ነው ያለው መጽሐፍ ቅዱስ፣ ለዛ ነው። እንደ ሴት ልጅም ከሆንሽ እንደው ነገርኩሽ፣ እሱን መርገም ክርስቶስን መርገም ነው። እሱን መስደብ ክርስቶስን መስደብ ነው። ባለቤትሽ ባል ራስ ነው፣ የቤተክርስቲያን ራስ ደግሞ ክርስቶስ ነው። ለምን ኃጢአት ውስጥ ትገቢያለሽ? በቃኝ ማለት እኮ በምንድል እኮ ሰውየሆንም አላኖርም እኔም አልኖርም ከማለት እሷንም አላኖር ብለን አንተም አልኖርም ከምትል ፕሊዝ መላ ብትፈልግ ይሻላል። ስለዚህ ምንድን ነው ነጥቤ ቃላት መረጥ እኔና አንቺ ቤብዬ ምን እንባባል? የኔ ማር የኔ ናት ክያዬ ምን እንባባል? በሬዱ ምን እንባባል? ብዙ ነገር አለ በጣም ብዙ ነገር ፍቅር የሚያሳድጉ ቃላቶች አሉ። መቶ ፐርሰንት በጣም ያሳድጋል። እነዚን ምረጡና ከዚያ ፍቅር የሚገሉ ቃላቶች ሆኑ እነሱ ደሞ ምረጡ፣ እነዚያን አስወግዱ። እነዚህ ላይ እነሱ እነዚያ በራሳቸው ጊዜ ይወገዳል። ከዛ ውጭስ አንዳንድ ጥናትን ማታ ሳይ እንደሞከርኩት ሰሞኑንም ሳይ ነበር ነበርና መሳሳም ግንባሯ ሊሆን ይችላል፣ አንገቷ ሊሆን ይችላል፣ ጉንጯ ሊሆን ይችላል፣ ከንፈሯ ሊሆን ይችላል። የምትወዳትን ሚስትህን ፍቅረኛህን ስትስማት አንተና እሷ መካከል ያለ ፍቅር እያደገ ይ ምናልባት በዚህ አጋጣሚ ከንፈር የመሳሳም ህግ የሌላችሁ እኔ አላልኩም እናንተን አይደለም። ነገር ግን መሳሳም ፍቅር ያሳድጋል። ባልና ሚስቱ መካከል ፍቅር ከሚያሳድግ ነገር አንዱ መሳሳም። የምትሳሳመው ግን በጥሩ ጊዜ አይደለም፣ በመጥፎም ጊዜ ከተሳሳም ከፍቅር አይኖ በጣም አይመጣም። በጣም ስሜትን የሚረብሻለ በጣም እንትን ብሎ ግን፣ አትሊስት ያኔ ማቀፍ ትችላለህ። መተቃቀፍም አንዱ ነው። በባልና ሚስት መካከል ፍቅር ያሳድጋል ከሚባሉ መሰረታዊ፣ እኔ በነገራችን ላይ ትንሹ ነው የምገልጽ። ከዚህ በኋላ እናንተ ወረቀት ላይ በደንብ ጻፉት። እኔ ትንሹን ብቻ ነው በጣም መሰረታዊ ብዬ የማስበው፣ መነጋገር፣ ቃላትን መምረጥ፣ ከዛን መሳሳብ፣ ከዛ መተቃቀፍ። ያ ፍቅር ያሳድጋል። ማቆላመጥ ሚስትህን በዚህ ስም ከጠራ ማርዬ ካልካት፣ ሰላምዬ ካልካት፣ መስኪዬ ካልካት ከቆላመት ከተ ፍቅር ሁለታቹ ስለ ማለት ነገር ግን ባልና ሚስት መካከል ፍቅር ያሳድጋል። ባል ሚስትን ማቆላ ሚስት ባለቤቷን ማቆላመጥ፣ አየለን አየለ አባተን አባተ ብላ ካለችው ዮናስን ዮናስ ካለችው ያለ መወደድ ስሜት እንዳይሰማው ማቆላመጥ። ቤት ብቻ የማይችሉ ሰዎች አሉ። ውጪ ወጣ የኔ ቆንጆ የኔ ማር ማርዬ ምናምን እምትላለች፣ ቤቷ ባለቤቷን ግን ክብረ እንትና እንትና ብላ እንዲያረክ እንደ ይናሉ ስሙን ላለመጠራት ላሁ ውጭ እኮ ማርዬ ቆንጂዬ የምትል ሴት ናቸው። ወንዱም እንደዛ ውጭ እንዴት አቆላምጦ እንደሚጠራ የኔ ቆንጆ የኔ ማር ከዚህ በፊት ነግሬያቸዋለሁ አደለ? እኔ እኮ ፍቅር ለምንድን ነው ማትገልጥ እወድሻለሁ በለኝ በቃ እስኪ እወድሻለሁ በለኝና ሙት ትለዋለች። እና ምን ቢያረቅ ጥሮ ነው ብሏት አያውቅም። ወደ ሰባት ዓመት ነው ስምንት ዓመት አንድ ቀን ቴክስት ላይ ስልክ ላይ ገባች እና የተራራው ስንዴ ሲያርሙት ይወዳል፣ ምን ነው ያንቺ ፍቅር እንደዚህ ይነዳል። ባለቤቴ ነው ማ ነው? ግራ ገብቷት ማመናቅቷት ለሴት ጽፎ ማለት ነው። ከዛ በኋላ ሌሎችንም ግጥሞች ሲያይ እናትና አባትሽ አይወዱም እንግዳ ሳምኝና ለሄድ በበሩ ቀዳድ። ማን ነው የኔ ጻፈው? ማመን አቅቷት ግራ ገብቷት፣ አደገኛ ገጣሚ አደገኛ የኔ ፍቅር ልቤ ከሆኑ ከፀሐይ መውጫ በፊት እኮ የአንችን ድምፅ ስሰማው ፍቅሬን ለአንቺ ስገልጽ እኮ ምን ያህል ልቤ እንደሚተረተር በሽታ ይተረተርን ያለች እና እቤት ሚስቱን አንድ ቀን ውድሽ ያለው ብሎ የማያውቅ ሰው ልቤ ሊተረተር ነው ሲል አሁን ይሄ ሰውዬ እንደው የሚተረተር ልብ አለው ይተረትራል እንጂ እና ዞሮ ዞሮ ምንድን ነው ነጥቤ ለቤት ሰው ካልገለጻችሁት የውሸት ነው ሁለታችሁ መካከል ፍቅር እንዲያድገው እቀፋት ሳማት በነገራችን ላይ እንደ ወንድ ከሆንክ ይህን ቪዲዮ መታየው። ሴት ልጅ በተፈጥሮዋ መደነቅ ትወዳለች፣ መሳም ትወዳለች፣ መታቀፍ ትወዳለች፣ መደነቅ ትወዳለች፣ ጎበዝ መባል። እንዳትሳሳት ከሴት ጋር የምትኖር ከሆነ አልወድም ያለች ሴት ውሸተዋል። ተፈጥሮዋ ይሄን አለመውደድ አይችል። ተፈጥሮዋ የሴት ልጅ ተፈጥሮ መደነቅ ይወዳል። አፕሪሼት መደረግ፣ መሳም፣ መታቀፍ፣ ጎበዝ መባል፣ ስጦታ ይወዳል። እንድታሽኮሮ ትፈልግ ሀብራት እንድትወጣ ሀብራት እንድትገባ እንድታስቃ ትፈል ይሄ ተፈጥሮ አለ። ሴት ከሆንሽ ደግሞ የወንድ ልጅ ተፈጥሮ መከበር ይፈልጋል። በቃ እንድታከብሪው። ማክበርሽን ደግሞ በምድር ምታሳይ አትንኪ ካለሽ አትንኪ፣ በቃ አትንኪ ካለ አትጂ ካለ አትጂ፣ ግልጹኝ ካለ ግልጹ፣ አትዋሺ ካለ አትዋሺ፣ አትጨቃጨቂኝ ካለ አትጨቃጨቂ። እሱም ማክበርሽ የምትገልጭው በሱ ወንድ ልጅ ክብር የሚለው ይሄ ነው። መቶ ፐርሰንት እርግጠ የመቶ ሚሊዮን ብር መኪና ብትገኝለት አይገርምም የትም ወንድ እኔም አይደለም የትኛውም ወንድ ብዙ አይገርም ለምንድነው ተፈጥሯችን ነው ያን አላንገረም ነገር ግን ሚሱ እንደምትወደው እንደምታፈቅረው እንደምታከብረው የሚያውቀው ቅድሚያ ስትሰጠው ስታበረታው ስታጠነክሮ ከጎኑ ስትሆን ትሁት ስትሆን ቅን ስትሆን እግዚአብሔርን ስትለምን እግዚአብሔርን ስትፈራ ልጆቿን ቤቷን በደንብ ስትይዝ ይሄንን ወንድ ልጅ የሚፈልገው ስለዚህ ይሄንን ነገር በደንብ አስቡበት እንግዲህ በጣም በብዙ ነገር ቤታችሁ መካከል አለመግባባቶች ካሉ ክፍለ ሀገር ያላቸው ሰዎች ካላችሁ አዲስ አበባም ያላችሁ ውጭ ሀገርም ያላቸው ሰዎች በትንሽ ነገር በዚህ ወር ስልጠናቸውን የጨረሱ ከስተመሮች አሉ እና በጣም ደስተኛ ሆነው በጣም ቤታቸውን አስተካክለው ትዳራቸውን አስተካክለው ተመራርቀን የተለያየ ነው። እናንተም ከሰኔ አንድ እስከ ሰኔ ሰላሳ እንዳያመልጣችሁ። ስለ ፍቅር ሕይወታችሁ፣ ስለ ትዳር ሕይወታችሁ በቂ ስልጠና ማግኘትና ራሳችሁ ላይ መስራት የምትፈልጉ ከሆነ ይሄ ስልጠና ለእናንተ። ክፍለ ሀገርም፣ አዲስ አበባም፣ ውጭ ሀገርም ያላችሁ ባላችሁበት ቦታ ኤርፎን ሰክታችሁ ያዳምጣችሁ ቤታችሁን ሰላም ትዳራችሁን ሰላም የምታደርጉበት ስልጠና ነው። እንዳያመልጣችሁ። ለበለጠ መረጃ 0975 ላይ ደሞ ጥቂት ቦታዎች ይቀሩናል። እናንተም ይህን ቪዲዮ ለዘመድ ለጓደኛ ለቤተሰብ ላኩላቸው። ሀሳብ አስተያየት ኮመንት ካላችሁ አስቀምጡልን። አመሰግናለሁ በጣም